ይሄን ቪዲዮ ስሰራ እናቴን በጣም እያስታወስኳት ነበረ። ምክንያቱም ድሮ ኢትዮጵያ እያለሁ አርባ አምስት ኪሎ ነበርኩ ሁል ጊዜ እና ክብደት ለመጨመር በቃ በጣም ትግል ነው። አንድ ኪሎ እንኳን አልጨምርም ነበር እና በቃ እንደ እንደወፈር በጣም ትፈልጋለች እሷ ደግሞ ልክ እንደ ድመት የሆነ ነገር ለእኔ ለብቻው ምናምን የምታረገው ነገር ትዝለኛል። ትንሽ ስጋ ነገር ጣል እንዲያረግብኝ በጣም ቀጫጫ ስለነበርኩ ማለት ነው። እና የሰፈር ሰዎች ሁሉ በቃ ቀጮ ቀጮ ነው የሚሉኝ። እና ስቲል አንዳንድ ሰዎች ፌስቡክ ላይ ቀጮ ምናምን ይሉኛል። እና በጣም ነው የሚያስቀኝ እንደዚህ ዱባሆኝም ቀጆ ሲልኝ ይገርመኛል። ሰላም ተመልካቾቼ እንዴት ናችሁልኝ? እኔ በጣም ደህና ነኝ። እውነት ድካም ድካም እያለኝ ነው። እርግዝናው ትንሽ ያው በቃ መጨረሻው ደርሷል። አይ ቲንክ ይሄ መጨረሻው ቪዲዮ ይመስለኛል ምሰራላችሁ ሰላሳ ሰባተኛ ሳምንቴን ይዛለሁ በዚህ ሳምንት። ለዛ ነው ሰሞኑን ጥፍት ያልኩት፣ በቃ ረፍት እያረግኩኝ እየተዘገጃጀው ነው ለቤቢ። ዛሬ ቪዲዮ እንደምትወዱት በጣም ተስፋ አረጋለሁ። እንግዲህ ብዙዎቻችን በውፍረት ስለምንቸገር ሰዎች ለመወፈር የሚፈልጉ አይመስለንም እና ብዙ ጊዜ ሰዎች ኮመንት ያደርጉልኛል እንዴት እንደምንጨምር ስሪልን ምናም ይሉኛልና አብረው ከስራ ያሉ ሰዎች አረ እንዴ ለእኔ ስጭ ምና በጣም ይላሉ። በአብዛኛውን ለምን መወፈር መቀነስ ነው በአብዛኛው ሰው ከባድ በጣም የሚያስለው ግን እውነትም ኪሎ አንድ ኪሎ እንኳን መጨመር በጣም ከባድ የሚሆንበት ወቅት አለ ማለት ነው። ብዙዎቻችሁን ለጠየቃችሁኝ፣ እንዴት አድርገን ትንሽ ኪሎን ጨምር ለምትሉት፣ ጤነኛ የኪሎ አጨማመር የሚመስለኝን ነገሮች ነው ዛሬ ይዤላቸው የመጣሁት። መፍትሄዎቹ ከመግባቴ በፊት ግን ምክንያቶቹ የሚሆኑትን ትንሽ ዘርዘር ለማድረግ ሞክራለሁ። በአብዛኞቻችን ያው በምግብ እንወፍራለን። ግን አንዳንድ ሰዎች ምንም ያህል ምግብ በልተው እንዲሁም ለመ የበለጠ ከሌላ ሰው እየበለጠ እየተመገቡ የማይወፍሩበት ምክንያቶች አሉ። እንዲሁም ደግሞ በጣም ከፍተኛ የሆነ መክሳት የሚገጥማቸው ጊዜ ይኖራል ማለት ነው። ምክንያቱን ካወቅ ነው መፍትሄውን ለማግኘት በጣም ቀላል ስለሆነ ማለት ነው። አንደኛው ምክንያት ማለት ነው በአብዛኛው ሊሆን የሚችለው የታይሮይድ ችግር ነው። ታይሮይድ ማለት እዚ አንገታችን ጋር ያለ ግላንድ አለ ታይሮይድ የሚባል እና እሱ በጣም አክቲቭ ሲሆን እንቅስቃሴ የሚያደርገው የዛ የግላንድ አክቲቪቲ የሚያመነጨው ነገሮች ሁሉ በጣም አክቲቭ በሚሆን ሰዓት ሜታቦሊዝማችን በጣም ይፈጥናል ማለት ነው የምንበላውና የምንጠጣውን ነገር በሙሉ ዳይጀስት ከተደረገ በኋላ ወደ ኢነርጂ የመቀየር ሲስተም ነው ሜታቦሊዝም ማለት ያ። ሜታቦሊዝም ደግሞ ያ ስርዓት በጣም በሚፈጥን ሰዓት ከምንበላው ምግብ በላይ የምንጠቀመው ኢነርጂ በጣም ሀይ ይሆናል ማለት ነው። ስለዚህ ሰውነታችን ብዙ ኢነርጂ ያባክናል፣ እኛ ደግሞ በጣም እንከሳለን ማለት ነው። ምንም ሰውነታችን ላይ የሚቀር ነገር አይኖርም ማለት ነው። ያኛው ደግሞ ጭንቀት ውጥረት በጣም የበዛበት ላይፍ ስታይል ያለው ስትረስ እንቅልፍ ማጣት ነው። እንቅልፍ ያው እንግዲህ በምንተኛ ሰዓት የሰውነታችን የመታደስ የሴሉላችን በሙሉ የምናድስበት ወቅት ነው። እሱ ሳይኖር ሲቀር እንግዲህ ሰውነታችን እየከሳ ይመጣል። እንቅልፍ ማጣት በጣም ትልቁ ሊያከሳን የሚችል ነገር ነው። እንዲሁም ጭንቀት ማለት ነው። ጭንቀትና ድብርት ያለብን ከሆነ እንዲሁም ለመክሳት በጣም ቀላል ነው ማለት ነው። ሌላኛው ደግሞ ጀኔቲክ ወይም ደግሞ ከዘር ሊሆን ይችላል። በዘራችን እንግዲህ አንዳንድ ሰዎች በዘራቸው እንደዚህ ሰውነታቸው የማይጨምር ሰዎች አሉ ማለት ነው። እና የዘርም ሊሆን ይችላል። መፍትሄው ስንገባ ደግሞ በፋርማሲ የምንመክራቸው አንዳንድ ነገሮች አሉ። እሱም እንግዲህ አንደኛው እንደየሀገሩ አይነት ይለያያል። እዚህ ሪሶርስ ይባላል። እነዚህ መጠጦች ናቸው የተዘጋጁ የተለያየ ፍሌቨር አላቸው ጣዕም አላቸው እና ብዙ ካሎሪ ብዙ ፕሮቲን ያላቸው ስለሆኑ እነሱን እንሰጣለን። አይ ቲንክ በኢትዮጵያ ኢንሹር ነው የሚባሉት። ትንሽ ዋጋቸው ውድ ነው፣ ግን በጣም ጥሩ ናቸው። ትንሽ ሰፖርት ያደርጋሉ፣ ሰውነት ክብደት ይጨምራሉ። አብሶ ትልልቅ ሰዎች ሆነው በእድሜ ገፋ እያሉ ሲመጡ እና ምግብ ሳይበሉ ሲቀሩ እሱን መስጠቱ ትንሽ ሰውነት እንዲያረጉ እና እንዲያበረታቸው ያደርጋል ማለት ነው። ደግሞ ፓውደሮች አሉ፣ እንደ ዱቄት ነገር እንደ ፎርሙላ ናቸው፣ ግን በጣም ውስጣቸው ብዙ የተሟላ የተደራጀ ስለሆነ እነሱም ያወፍራሉ። እያንዳንዳቸውን እንግዲህ በአማዞን ላይ ሊገኙ የሚችሉትን አይነቶች ከላይ ለማድረግ ሞክራለሁኝ። ስለዚህ እያያችሁ እነዚህ ዱቄቶች በውሃ ከመበጥበጥ ይልቅ ይልቁኑ በወተት እንደዚህ እየበጠበጡ ዱቄቶቹን መጠጣት ይቻላል ማለት ነው። እንዲሁም ደግሞ መልቲ ቪታሚኖችን መውሰድ ቪታሚን ቤ ኮምፕሌክስ አብሶ ደግሞ ኢነርጂ እንዲሰጠን ሲስተም ነርቨሳችንን ትንሽ የተረጋጋ የሆነ የጭንቅላት ሲስተም የነርቫችንን መረጋጋት የሚሰጡ ቪታሚን ቤ ቢ ኮምፕሌክሱ ማለት ነው። ቢ ኮምፕሌክስ ውስጥ ያ ቢ ሲክስ ወይም ደግሞ ቢ ስድስት ካለ ደግሞ ሪላክስ እንድናረግ የሚያረግ ነው ማለት ነው። ማግኔዚየም መውሰድ ጥሩ ነው። ማግኔዚየም ደግሞ ጥሩ እንቅልፍ እንድንተኛ የአጥንታችን ድካም እንዲወገድ እና መልካም የሆነ ጥሩ እንቅልፍ እንድንተኛ ያደርጋናል። ስለዚህ 300 ሚሊግራም ማግኔዚየም በቀን መውሰድ እጅግ በጣም ለተረጋጋ አይምሮ እንዲኖረን እንዲሁም ሲስተም ነርበታችን ማለት ነው የነርቭ ሲስተማችን ካልም እንዲሆን ያደርጋል። ስለዚህ አብሶ ከመኝታ በፊት ማግኔዚየም መውሰዱ ጥሩ እንቅልፍ እንድተኛ ያደርጋል። ስለዚህ በእንቅልፍ የሚገኘው መታደስ በጣም ሰውነትን ይጨምራል ማለት ነው። ከዛ ደግሞ አይረን ነው። አይረናችንን በደንብ ማየት ያስፈልጋል። ሕክምና ሄደን አይረን ኮንትሮል ማድረግ እንችላለን። አይረን ሲያጥረን እራሱ በጣም የነርጃችን ይቀንሳል፣ በጣም የምግብ ፍላጎታችን ይቀንሳል። የአስተሳሰባችን ሁሉ ይቀንሳል። የአይምሯችን ራሱ የማሰብ ችሎታውን በጣም ይቀንሰዋል። ስለዚህ አይረናችንን ኮንትሮል ማድረግ ይገባል ማለት ነው። ስለዚህ ደግሞ አይረን ካነሰ አይረን በመድኃኒት መልክ መውሰድ ይቻላል። በጣም ያነሰን ከሆነ ደግሞ በደም ስራችን የሚሰጠን አለ፣ አይረኖች እሱን በመውሰድ ትንሽ አይረናችሁን ማስተካከል ወይም ደግሞ አይረን የበዛባቸው ምግቦች እንደ አልሞንድ እንደ ስፒናች ጎመን ቆስጣ አይነት ነገሮችን መመገብና ና ወይ ደግሞ የበግ ጉበት ላይ እና የበሬን ጉበት ሊሆን ይችላል። ጉበት ላይ ብዙ አይረን አለ። ስለዚህ እሱን በመመገብ አይረናችንን ቡስት ማድረግ እንችላለን ማለት ነው። ሌላኛው ደግሞ ማድረግ የምንችለው እንግዲህ አፒታይዘር መውሰድ ነው። በየሀገሩ ይለያያል። በእርግጥ እያንዳንዱ ሀገር የሚሰጠው ሀፒታይዘር መድኃኒት ሊለያይ ይችላል። እኔ ባለውበት ስዊዘርላንድ ብዙ የሀፒታይዘር ነገር የመስጠት እንትን የለም ልማድ የለም። ምክንያቱም እዚህ ብዙ ኮንትሮል የተደረገ ነው መድኃኒቶች ምናምን እና የሚወሰዱ መድኃኒቶች በጣም ኮንትሮል ስለሚደረጉ ነው። እንግዲህ እንዳላችሁበት ሀገር ሀፒታይዘር መውሰድ የምትችሉ ከሆነ መድኃኒቶች አሉ ማለት ነው። ስቲሙሌት የሚያደርጉ ረሃብ የሚፈጥሩ መድኃኒቶች አሉ። እነሱም መውሰድ ይችላላችሁ። በተጨማሪ ደግሞ ስለ ምግብ እስኪ፣ ምግብ ደግሞ በጣም ወሳኝ ነው እንግዲህ ምግብ እንዴት እንጨምር በምግብ ደግሞ የሚለውን ለማየት ያክል፣ ሶስት ጊዜ ጠዋት፣ ቁርስ፣ ማታ ከመብላት ይልቅ ወደ ከአምስት ከስድስት ትንሽ ምግቦች መብላት ለምሳሌ ጠዋት፣ ከዛ በኋላ ትንሽ ቆይቶ ደግሞ እንደዚህ እያሉ፣ ሁሉም ባንዴ ከመብላት ይልቅ የቆዩ ቆራርጦ መብላት። ስጋ ብዙዎቻችንን ላይወፍር ይችላል። ለምሳሌ ደማችን አይነት ኦ የሆኑ ሰዎች ስጋን እንግዲህ ቶሎ የመፍጨትና ወዲያውኑ ዳይጀስት የማድረግ እንግዲህ ስላለ ስጋ አይወፍረን ብዙ ጊዜ ስለዚህ፣ ደማችንን አይነት ራሱ ማወቁ እጅግ በጣም ወሳኝ ነው። ስለ ስለ ደም አይነቶች ምግብ አመጋገብ እንግዲህ የሰራሁት ቪዲዮ አለ ከዚህ ቀደም እሱን ሄዳችሁ ማየት ትችላላችሁ ማለት ነው። ቁርስ ለምሳሌ አጃ ሙዝ አድርገን እና አጃ ሙዝ በወተት እንደዚህ አድርገን መብላት እንችላለን። ከዛ ምሳ ላይ እንደዚህ ኦሊቭ ኦይልን መጨመር፣ ቦሃይድሬት ያላቸው ምግቦችን ደግሞ ማካተት፣ ለምሳሌ ድንች በአብዛኛው መብላት፣ ፓስታ፣ ሩዝ ሩዝ፣ ስኳር፣ ድንች አይነት ነገሮችን ብዙ እንግዲህ ማካተት ምግባችን ላይ ማለት ነው። ብዙ እነሱ ካሎሪ ያላቸው ብዙ የሰውነትን የሚጨምሩ ናቸው እነዚህ ምግቦች ማለት ነው። እንደሱም ብዙ ማካተት ምሳ ሰዓት ላይ ያብ ሰዓት ላይ ለምሳሌ ስሙዚ መስራት እንችላለን። ሙዝ እና አቮካዶ በወተት እንደዚህ አርገን ሼክ አርገን ምናምን እሱ እሱን መጠጣት። ድነው ከመብላታችን በፊት ውሃ ለመጠጣት እሱም አንድ ነገር ነው። ሰዓት በሉ በፊት ውሃ ተጠጡ። ስለዚህ ትንሽ አፕታይታችሁን ትንዳይለው ማለት ሰውነት እንቅስቃሴ ኤክሰርሳይዝ ማድረግ ነው። መሮጥ ምናምን በጣም የሚያስልብ እና ብዙ ካሎሪዎችን የሚያስወጣ ሳይሆን፣ ይልቁኑ ደግሞ ዌይት ሊፍቲንግ እንደ ክብደት ማንሳት አይነት እንቅስቃሴ ብናረግ ስላችን ይጠነክራል። ሰውነታችን እየጠነከረ ሲሄድ ደግሞ በእንቅስቃሴ ደግሞ ሀፒታይትን ይከፍታል። እንቅስቃሴ በምናደረግ ሰዓት የምግብ ፍላጎታችን ስለሚጨምር እንቅስቃሴ ማድረግም በጣም ወሳኝ ነው። ማለት ከምንም በላይ ግን የማሰምርበት የስትረስ ሆርሞኖች እንግዲህ በጣም ሰውነታችንን የዘበረጋ ያደርጉታል እና ሆርሞናችን እንዲስተካከል ስትረስን ትንሽ ዝቅ ማለት ላይፋችን በጣም የሩጫ በጣም እንቅልፍ ማንተኛ ከሆነ እንቅልፍን በደንብ ጥሩ እንቅልፍ ስነስርዓት እንዲኖረን ላይፍ ስታይል እንዲኖረን ይገባል። ማታ ላይ እንግዲህ እንቅልፍ የሚያስቸግራችሁ ሰዎች ካላችሁ መጀመሪያ ሩቲን ሊኖራችሁ ይገባል ምክንያቱም ሩቲን ማለት ከመተኛታችሁ በፊት አይምሯችሁ አሃ ሁን የመኝታ ሰዓት ነው የሚል ሜሴጅ እንዲገባው ቤታችሁን ጭልምልም ማድረግ ያስፈልጋል ምክንያቱም ምክንያቱም ምንድነው ሜላቶኒን የሚባል ሆርሞን አለ እንደ መድኃኒትም ሜላቶኒን እንግዲህ የእንቅልፍ ክኒን አይነት እንወስደዋለን እሱ ምንድን ነው ሆርሞን ነው እሱ ሆርሞን እንግዲህ የሚመነጨው የጨለማ ሲሆን ነው። ስለዚህ ቤታችሁን ጭልምልም በማድረግ እንቅልፍ ናቹራሊ እንዲመጣ ማድረግ ትችላላችሁ። እንዲሁም ደግሞ ናቹራሊ ሆኑ ሱስ ማለትም በጣም ልማድ የማያስመጡ የእንቅልፍ ኪኒኖች በባሻገር አሁን ደግሞ ከቪታሚኖች ጋርና የተለያዩ ፕላንቶች ጥሎች ጋር ሚክስ የሆኑ የእንቅልፍ ኪኒኖች መጥተዋል። እነሱ ብዙ ልምድ አይሆኑባችሁም። ስለዚህ እነሱን ፎቶ እዚህ ጋር አደርጋለሁ። እነሱን መውሰድ የተወሰነ ጊዜ የመኝታችሁን በደምብ ለማረጋጋት እነሱን መውሰድ ችላላችሁ። ማታ ማታ ደግሞ ቲዛን ማለትም የተለያዩ ሻዮች መጠጣት፣ ፋርማሲ ሄዳችሁ ጠይቁ። የተለያዩ በቅጠል ሚክስ የሆኑ ቅጠላቅጠሎች ለእንቅልፍ የሚሆኑ መግዛት ችላላችሁ። እነሱን ገዝታችሁ እነሱን ገጽታችሁ እንግዲህ እነሱን መጠጣት፣ ካሞሚላ ካሞሚል የሚባል አለ። ካሞሚላ፣ የሚያረጋጉ ነገሮች እንዲሁም ወተት ከመተኛታችሁ በፊት ወተት መጠጣት ጥሩ ነው። ወተት እንግዲህ ለጨጓራችን ትንሽ ለመፈጨት ይሄ ስለሚከብደው ድክም የማድረግና እንቅልፍ የማስወሰድ ባህር ያለው ማለት ነው። ስለዚህ እንቅልፍ በጣም ትልቁ የሚመክራችሁን ነገር ነው፣ ከስረስ ከማስወገድ ባሻገር ማለት ነው። እንግዲህ ተመልካቾቼ እነዚህ ሁሉ ነገሮችን በሙሉ እንደሚጠቅማችሁ ተስፋ አረጋለሁ። ለድምፄ በጣም ይቅርታ አድርጉልኝ። ሰሞኑ ትንሽዬ ሳላለ ሳለ እያሳልኩ ነው። ጭራሽ አሁን በቃ ድምፄ አንዳንድ ጊዜ ይዘጋል። አይ ቲንክ ትኩስ ነገር እኔ መጠጣት አለብኝ አሁኑኑ። ይሄ ቪዲዮ እንደሚጠቅማችሁ ተስፋ አረጋለሁ። ጥያቄ ካላችሁ አሁንም መጠየቅ አትርሱ፣ ኮመንት አድርጉልኝ። ቪዲዮውን ከወደዳችሁት ላይክ ማድረግ አትርሱ። ለሚቀጥለው እስከምንገናኝ ቻቻ።